በጋሞ ዞን ከፍተኛ ፍርድ ቤት ትራንስክራይበር ባለሙያ ወይዘሮ ሙሉ ወርቅ ኢሳያስ የተቋሙ ደንበኞችን ድምፅ ቀርጾ ወደ ጽሁፍ የመገልበጡ ሂደት አድካሚ እንደነበር ገልጸው አሁን ፍርድ ቤቱ የሚጠቀምበት ዲጂታል መቅረጽ ድምፅ ቀናትን ይፈጅ የነበረውን አገልግሎት በደቂቃዎች እንዲያልቅ አስችሏል። በጣም አድካሚ ለጆሮ ለጀርባ ህመም የሚያጋልጥ ነው። ሆኖም ግን ያው እኛ ስራውን በዚህ ተወተን ነበረ። ይሄ ወደ ጽሁፍ የሚቀይረው ማሽን አሁን መጥቶልናል በቅርብ እና በቀን አንድ ሰዓት ያህል ያስቀምጠን የሚችል ቀረጻ አለ። አሁን ግን ወደ ጽሁፍ ተቀይሮ የመጣው ኤዲት ማድረግ ብቻ ነው። ቀን ሙሉ የምንውለውን በሰላሳና በአርባ ደቂቃ እየጨረስን ነው ያለ ነው። በጣም ጥሩ ነው። በጋሞ ዞን ከፍተኛ ፍርድ ቤት የሚዲያ ቴክኖሎጂ ባለሙያ አቶ ሰላም ይሁን አሊ፣ የፍትህ አገልግሎት አሰጣጥ አስተማማኝነትን ና ቅልጥፍናን ለማሳለጥ የተገዛው ዲጂታል መቅረጽ ድምፅ አለም አሁን የደረሰበት ነው። አሁን ላይ እያስገባ ነው ማሽን ከረንት። በራሱ ወደ ሰባት ማይኮች ያሉት ነው። ከሱ ውስጥም የመሀል ዳኛ ድምፆችን የሚቆጣጠርበት ኮንትሮል ዩኒት ሁሉ ያለው፣ ከበፊቱ ደግሞ የተለየ በፊት በምንቀርጽበት ጊዜ ድምጾች እየደመሰስን እንደ አዲስ የምንቀርጽበት ሂደት ነበር የነበረው። አሁን ባለው ሂደት ግን ድምጾች ተቀርጸው የሚቀመጡበት በአካፔ የሚቀመጥበት በአስፈላጊ ሁኔታ በሚጠየቅበት ጊዜ ያንን ባካፕ እያደረግን እየሰራን ያለንበት ሁኔታ ነው ያለው። የጋሞ ዞን ከፍተኛ ፍርድ ቤት የመስማትና መወሰን ዋና ስራ ሂደት አስተባባሪ ወይዘሮ መሐሪ ነሻየለ ከፍርድ ቤቱ ደንበኞች ብዛት የሰው ኃይል ማነስና ድምፅን ወደ ጽሁፍ የመቀየሩ ሂደት ዘመናዊ ባለመሆኑ አንድ መዝገብ ለተደጋጋሚ ጊዜ ስለሚቀጠር ደንበኞች ለእንግልት ሲዳረጉ እንደነበር ገልጸዋል። ቢያንስ በአንድ መዝገብ ላይ ከአንድ ሰዓት ከሁለት ሰዓት በላይ የሚቀረጹ ድምጾችን በመቀየር በአንድ መዝገብ ላይ እስከ ሁለት ቀን እስከ ሶስት ቀን አንድ መዝገብ ላይ ብቻ ጊዜያቸው የሚያልፍበት ሁኔታም ነበረ። በሳምንት ውስጥ ለውሳኔ የሚያድሩ መዝገቦችን ጽፎ ለማድረስ ጽፎ ሲደርስ ደግሞ ዳኛው ተቀብሎ ያ የተጻፈውን አጥንቶ ተረድቶ ነው ውሳኔ የሚሰራው እና ያ ሂደትን ያስተጓጉል ነበረ እና በትንሹ ሁለት ዙር ሶስት ዙር አንድ መዝገብ ጽሑፍ አልደረሰም እየተባለ ቀጠሮ እየተለወጠ በዚህ መሀል ባለ ጉዳይ የተመላለሰ የተጉላላ የምንሰጠው አገልግሎት ላይ እየረካ አልነበረም። የጋሞ ዞን ከፍተኛ ፍርድ ቤት ፕሬዝደንት አቶ ሽመልስ ጮራ የፍትህ አገልግሎት አሰጣጡ ተገልጋዮች ላይ የሚደርሰውን አላስፈላጊ ወጪና እንግልት ለማስቀረት የችሎት መዝገብ ስራን በቴክኖሎጂ የታገዘ ለማድረግ ልዩ ትኩረት ተሰጥቶታል። ማስረጃ ቃል በተግባግባቡ አልተመዘገበም የሚሉ አይነት ሀሳቦች ትንሽ በችሎት ስራዎች ላይ አንዳንድ እምነት የማይጣሉ አይነት ሀሳቦች ይነሳሉ ና ይህን ችግር ቶታል የሚቀርፍልን መቅረጸ ድምጽ ማሽን በቀጥታ የተቀረጸውን እንደወረደ ማግኘት የሚቻልበትን እድል መፍጠረስ ይቻል ነው በሚል አሁን በሀገራችን በፌዴራል ጠቅላይ ፍርድ ቤት ስታንዳርድ ደረጃ ያለ ሁለት ዘመናዊ የመቅረጫ ድምጽ የችሎት መቅረጫ ድምጽ ማሽኖችን እንደ ተቋም በ2017 በጀት ዓመት አስገብተናል። እንደ አቶ ሽመልስ ገለጻ ፍርድ ቤቱ አሁን ወደ ስራ ያስገባው የመቅረጸ ድምፅ ቴክኖሎጂ በሀገር ደረጃ አዲስ መሆኑን አውስተው የአገልግሎት አሰጣጡን ተዓማኒ ተገማችና ቀልጣፋ ለማድረግ ያለው አበርክቶ ከፍተኛ ነው ብለዋል። አሁን ይህ ማሽን ግን አክቲቭ ወደ መሆን ደረጃ ሲመጣ ሙሉ በሙሉ በባለሙያዎች የሚጻፍ ነገር ሳይኖር ራሱ ሪከርዱ በቀጥታ ትራንስክራይ ወደ ፕሪንት አውት አድርጎ ከመዝገብ ጋር እዛው የማሰር ሂደትና ቀጥሎ ባለ ችሎት ውስጥ አላስፈላጊ የሆኑ የቀረጥ የቀጠሮ ድግግሞሾችን ጭምር የሚያስቀርና በአጭር ጊዜ ውስጥ እልባት እንዲያገኝ ሰፊ ወይ ደግሞ ከፍተኛ አስተዋጽኦ የሚያበረክት የሚያሳይበት ሁኔታ አለ። ፍርድ ቤቱ የዲጂታል መቅረፀ ድምፅ ባለቤት እንዲሆን የጋሞ ዞን አስተዳደር 2 ሚሊየን 330 ሺህ ብር በጀት በመፍቀድ ስላበረከተው አስተዋጽኦ አመስግነው የፌዴራል ጠቅላይ ፍርድ ቤትም ፈጣን ግዢ እንዲፈጸም አስተዋጽኦ ማበረከቱን አብራርተዋል።